እንግዲህ ተመልካቾቻችን ተመልታቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የቶና መሰናዷችን ላይ እንገኛለን። እንግዲህ የቶና መሰናዷችን እንደሚታወቀው ሁሉ የተለያዩ ባህልና ጥበባትን የምንዳስበት ዝግጅታችን ነው። ዛሬ ደግሞ እንዲህ በውብ የስዕል ጋላሪ ተገኝተን የዚህ ስዕሎችን የሚስል የእጅ ባለሙያ ጥበበኛ ጋር ቆይታ የማደርግ ይሆናል። እንግዲህ ከኛ ጋር አብራችሁ እንድታሳልፉ ጋብዛለሁ ማለት ነው። ሀና ማርያም አስማማ አብራችሁ ቆይታ የማደርግ ነው የሚሆነን፣ አብራችሁን ቆዩ። ስራ እንዴት ነው? ስራ ጥሩ ነው። በቃ ትከትበዋለ፣ ይህን ስዕል የሞከር። አይ ደስ ይላል። ከስንት ዓመት በኋላ ማለት ነው አብርሽ በዚህ ስራ የተገናኘን ያኔ ጀማሪ የጥበብ ሰው እያለ ልጁ እያለ ነበር፣ አይደለ አስታውሳለሁ። ሚኮላይ ደግሞ አፍላ ጥበብ የሚል እንዲህ ወጣት በተለይ ጀማሪ የጥበብ ሰዎችን የምናበረታታበት ፕሮግራም ነበር። እና ከዛ ቆይታ በኋላ ዛሬ ደግሞ ሙሉ ባለሙያ ሆነን ተገናኝተናል። በጣም ደስ በጣም ደስ የሚለው ነው እኔም እንደዛ ማለት ነው እስኪ። እንደዚህ ያወቅሽው፣ እንዲህ አሞግሰሽ የገለጽሽው ባለሙያ ማን ነው የሚለውን ደግሞ ለተመልካቾች አንተ አስረዳልኝ። ራስን ግለጽልኝ። እሺ፣ አብርሃም ነጋሽ የባለ ብዙ ጥበብ ባለሙያ እንደሆንክ ሰምቻለሁ። አዎ፣ አሞካ ሚዲያ ባለሙያ ነኝ የፕሮግራም አቅራቢ፣ ቪዲዮ ኤዲተር ነኝ። ከዛ ውጭ ደግሞ ተዋናኝ። ምንድነው? አንተ አታካፍለን፣ ምንድ ሁሉ ሙያ? እንግዲህ አላውቅም፣ አንድ ነገር ላይ ትኩረት አድርጎ እዛ ላይ መስራት ጥሩ ነው፣ ግን ደግሞ በባህሪ ነገሮችን መሞካከር መስራት ደስ ይለኛል ና ከአንድ ሙያ ውጭ ሁለት ሙያ ሶስት ሙያ ሲኖርሽ ቢዚ ትሆኛለሽ። ከዛ ውጭም ደግሞ የስራ መደራረብም በአንድ ስራ በትክክል ላይ ሰራ የሚችልበት ሁኔታ ይፈጠራል። በተቻለ መጠን ግን ለማብቃቃት እሞክራለ። በጣም ደስ ይላል። አብሪሽ ወደ ኋላ ልመልስህ ነው። ከዛሬ ስንት ዓመት በፊት ማለት ነው? ሰባት ዓመት ኦር ስምንት ዓመት በፊት ማለት ነው። እና እኔ እንግዳ አድርጌ ጋብዤህ ነበረ። የጥበብ ጅማሮ ከየት ይጀምራል? መነሻው እንዴት ነው? ይህ ተሰጥኦ ከምን የምንጭ ነው ከሚለው ብንጀምር ደስ ይለኛል። የትወና እና ዳይሬክቲንግ ስልጠና፣ የክረምት የበጎ ፍቃድ ስራዎች የሚሰሩ ወጣቶች ያሰለጥኑ ነበር እና አርቲስት ከፌ ወጣት ማዕከል ላይ የሚያስተባብሩበት የክረምት ስልጠና ላይ የቲያትር ትወና ለመሰልጠን ነው የገባሁት። ከዛ በኋላ በስልጠና ሂደት ውስጥ የእርሳስ ስዕሎችን ይሰራ ነበር ምኒሳነካሳ ካሳ ይባል አንድ ዳይሬክቲንግ የሚያስተምረን ጎብዝ ባለሙያ ያለና እሱ እንደምሰራ አወቀ ማለት ነው። በመሃል በስልጠናዎች መሃል ስራዎች እንሰራ ስለነበር እንደዚህ ትሰራለህ እንዴ ምናምን አለኝ እና ለምን እዚህ አታመጣቸውም በደንብ ፕሮሞት ያደረገኝ እሱ ማለት እንድሰራ ይገፋፋኝ እሱ ነው። ከዛ ነው የሚጀምረው። በቃ ለቲያትር ስልጠና በመጣሁበት ጊዜ ስዕሉንም በዛው እንድገፋበት ቀለም ይገዛልኝ ነበረ። ሸራ እንዴት እንትን እንደሚ እዚህ አሁን ያለንበት ስቱዲዮ ጋሽ ሙሉ ቤታ የስዕል ስቱዲዮ ላይ መጥቼ እንድማር ቀለም እንዴት እንደሚሰራ እንዳይ እሱ ነው ፕሮሞት ያደረገ፣ በደንብ እንድትተዋወቅ ያደረገ ሰዎች ጋር ማለት ነው። የዛኔ ነው የጀመረው እንግዲህ 2009 2008 አካባቢ ማለት ነው። የዛኔ ነው በደንብ የተጀመረው። ዛሬ ላይ ደግሞ ስንገናኝ ሙሉ የጥበብ ባለሙያ ሰአሌ ተብለህ የምትጠራ ሆነሃል። ና እንደው የነበሩ ድጋፎች እንደው አወንታዊ አስተያየቶች ምን ቢሆኑ ነው ዛሬ ብቁ ባለሙያ እንድትሆን ያስቻለ የሚለውን አንሳ። የእኛ አካባቢ ሰው ደስ የሚለው ነገር ትንሽ ስትሞክሪ ምንም እውቀት ችሎታም እንኳን ባይኖርሽ ያበረታታ እና ነገሩ ላይ ትኩረት እንድታደርጊ እንድትገፊበት ያደርጋልና በዙሪያ ያሉ ሰዎች በጣም ፖዚቲቭ ናቸው። ቀና አመለካከት፣ ቀና አስተያየት የሚሰጡ፣ ስህተት ስሰራ የሚያርሙኝ፣ የሚያስተካክሉ እና ስራዎችን ደግሞ ሌሎች ሰዎች ጋር እንዲደርስ በተለይ ሶሻል ሚዲያ ጓደኞቼ ሰዎች ጋር እንዲደርስ ስራ እስከ ማምጣት ድረስ ማለት ነው። እንደዛ እንደዛ እያደረጉ ነው ያበረታችን። ይገብሻል። ማህበረሰቡም ሰው ነው የሚገፋል። እንጎበዝ ምናምን ሲል ሱሱ ነገር እኔን ያበረታኛል፣ ያጠነክረኛል። ልጅነት ምኞት ምን ነበረ? የትምህርት ቆይታስ ምን ይመስላል? ማለት አሁን ላለህበት ሙያ አስተዋጽኦ ይኖረዋል ብዬ አስባለሁ እና የልጅነት ምኞቴና አሁን ያለበት ይረረቃል። በልጅነቴ ኢንጂነር መሆን እፈልግ ነበር። በትምህርት ሂደትም እሱን ነበር የቀጠልኩበት። ሰወታ ከጨረስም በኋላ ሲቪል ኢንጂነሪንግ ነው ትምህርት ጀምሬ የነበረ። ሲቪል ኢንጂነሪንግ አቋረጥኩና ቴክኒክና ሙያ ኮንስትራክሽን ማኔጅመንት። አባቴም ኢንጂነር እንደሆነ ይፈልግ ነበር። እሱም ኮንስትራክሽን ሙያ ላይ ይሰራ ስለነበር ማለት ነው። እና ኮንስትራክሽን ማኔጅመንት በደረጃ አምስት ጨረስኩ ማለት ነው። ነገር ግን ኮንስትራክሽን ማኔጅመንት እየተማርኩ ህንፃ ዲዛይን ወይም ህንፃ ስኬች በምናደርግበት ወረቀት እኔ ስዕል ይሰራ ነበር። ትገልጽ ነበር ማለት ነው ሙሉ ለሙሉ እና በልጅነቴ ታዋቂ መሆን ፈልጋለሁ ስ በዚ ስራ ሰርቼ መታወቅ ፈልግ ነበር። ከዛ ውጭ ግን ኢንጂነር መሆን ነበር የሚፈልገው። ነገር ግን የህይወት አጋጣሚ የሆነ አንድን ነገር ስትቀምሽው ነው። በተለይ ቲያትር ስልጠና ከወሰድኩ በኋላ ትወና ስራዎችን መስራት ከጀመርኩ በኋላ፣ ስዕል ደግሞ እንደዚህ ስራዎችን መስራት ከጀመርኩ በኋላ ነገሮች እየተቀየሩ መጡ። የሙሉ ጊዜ ስራ እና እንጀራዬ ማድረግ ጀመርኩ ማለት ነው። ላይ ሚዲያ ስራዎችን እንሰራለሁ። ስዕል በኮሚሽን እሰራለሁ። ትወና፣ ማስታወቂያና ድራማዎች ሲመጡ እንደዚህ እሰራለሁ። ስለዚህ የሙሉ ጊዜ የኪነጥበብ ባለሙያ ሆኜ የእንጀራ አድርጌዋለሁ። ሰዎቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የቶና መሰናዷችን ነው እየተከታተላችሁት የምትገኙት። እንግዲህ ቀደም ሲል ቀንጨብ አድርገን አብርሃም ማን ነው የሚለውን ከስዕል ባለሙያ ጋር ቆይታ እንደምናደርግ ገልጸንላችኋል። አሁን ደግሞ ያለንበት አካባቢ ይህ ያለበት ስቱዲዮ አካባቢ ለቀረጻ ምቹ ያልሆነ ብዙ መኪኖች የሚተላለፉበት መንገድ ላይ ስላለን ለድምፅ ጥራት አልመች ስላለን ቀጥታ ባህር ዳር ደግሞ በዚያ ትታማምና ብዙ የቆይታ የምናደርግባቸው ስፍራዎች አሉና አብርሽ እንግዲህ ምቹ የቀለጻ ቦታ ላይ መርጠን ቁጭ ብለን ቆይታ እናደርጋለን ማለት ነው። ተመልካቾችም ይከተሉንና አብረው አብረውን ይቆዩ። መልካም ቆይታ እንግዲህ ቆይታችን ልናስቀጥል እዚህ ዘንባባ መዝናኛ ፓርክ ላይ ተገኝተናል ማለት ነው። እንዲህ ውብ የሆነ የመዝናኛ ፓርክ ባህርዳር ላይ እንግዲህ የተለያዩ ቦታዎች ላይ እየተሰሩ ይገኛል። በተለይ ደግሞ እንዳንተ ታይ አይነት የጥበብ ሰዎች ደግሞ እንደዚህ አይነት አካባቢዎችን ተመራጭ ናቸው አይደል? አስፈላጊ ናቸው። በጣም አስፈላጊ ናቸው። ጽሞና አስተስ ሲያስፈልግ፣ አሃ ጽሞና ያስፈልጋል። አህ እሱ ጋር ያለሱ ማቀጣር አይሆንማ። ቀልብን ለመሰብሰብ እንዴ፣ በጣም በዚህ ወከባ ይዜ አህ አህ ራስን እምሮሽን ሰብሰብ ለማድረግ ያለ ስራ ጫና ሲኖር፣ አህ እንደዚህ አይነት አካባቢዎች አስፈላጊ ናቸው። አህ ደግሞ በደምብ ራሱ በጥበብ እይታ ራሱ በሰዓሊያን እይታ ራሱ የራሳቸው የሆነ ተጽዕኖ ይፈጥራሉ ብዬ አስባለሁ። በጣም በደንብ አእምሮሽ ይረጋጋል፣ ለፈጠራም ዝግጁ ያደርጋል፣ የተበታተነ ሀሳቦችን ይሰበስባል። መልካም አብሮሽ እንግዲህ ቀደም ሲል ጨዋታዎችን ጀምረን ነበረ ና የጥበብ ጅማር ሆን ነገርከን እንዴት እንደመጣ የትምህርት ቆይታንም ነግረህናል ና እንግዲህ አሁን ያለህበት የጥበብ ሙያ ባለሙያ እንድትሆኑ ያሰኘህ በትምህርት ታግዟል? እንዴት ነው? አጫጭር ኮርሶችን ወስድሃል? እንዴት ነው ያዳበርከው የሚለውን እስኪ አካፍለን። በተለይ የስዕል ሙያን ያዳበርኩት እዚሁ ባህርዳር ከተማ ላይ የሚገኙ ትልልቅ ሰዓሊዎች አሉ። በሀገር አቀፍ ደረጃ ስማቸው የተጠራ ትልልቅ ኤግዚቢሽኖችን ያዘጋጁ፣ እንዲሁም ሀገር ወክለው ብዙ ስራዎችን የሰሩ ሰዓሊያን አሉ። እነሱ ጋር በመሆን ሙያዊ ራሴን ያዳበርኩት አጫጭር ጊዜ፣ ለአንድ ወር፣ ለሁለት ወር እስከ ስድስት ወርም አንድ ሰዓሊ ጋ እንደዚህ በደንብ ሙያዊ ነክ ነገሮችን ራሴ ነኝ ያዳበርኩት። ከተማችን ላይ በተቋም ደረጃ የስዕል ስራ የሚሰጥ አካል ስለሌለ ግዴታ አዲስ አበባ መሄድ አለብሽ። እዚህ ደግሞ ብዙ ብቁ ባለሙያዎች አሉ። እነሱ ጋር በመሆን ነው ስዕልን ያዳበርኩት። ራሴ ነኝ ተማርኩ እንግዲህ። አብርሽ ያው እንደዚህ አይነት የጥበብ ሙያዎች የእጅ ሙያዎች እንግዲህ በተሰጠው ከመገኘታቸውን ባለፈ ደግሞ በትምህርት መታገዝ ይኖራል እና እሱን እድል ደግሞ አንተ እንዳገኘ ገልጸህልኛል እና ምን አስተዋጽኦ አላቸው በትምህርት መታገዙ የሚለውን እስኪ አጋራል። ትምህርት ወይም ስልጠና መውሰድ መቼም ይሄ ነው ብትይው አይነት አይደለም። ማንም ሰው የሚያውቀው ነገር ነው። ሙያ ደግሞ ተሰጦ ይኖርሻል። ነገር ግን ታሳድጊዋለሽ ሙያው የሚፈልገው ሥነ ምግባር አለ። ሙያው የሚፈልገው ቴክኒክ አለ። እነሱ እነሱን ነገሮች ከባለሙያ ነው ትማሪ ወይም ደግሞ ከአስተማሪ ነው ትማሪው። ተቋማት ሲኖሩ ትምህርት ላይ ትማሪ ያለች። ከኛ ከፍ ያሉ ባለሙያዎች ደግሞ አሉ። እኛ አካባቢ ደግሞ በየትኛውም የኪነ ጥበብ ሙያ ቁንጮ ላይ ያሉ ባለሙያዎች አሉ። በዚህ ደረጃ ሀብታሞች ነን። ሰው እነሱ ጋር መማር ከኤክስፔሪየንሳቸው ትማሪያለሽ ከእያንዳንዱ የቀኑሏቸው እና ስራቸው ብዙ ትምህርት ነው የምታገኙና ተሰጥኦ በትምህርት ወይም በስልጠና ሲታገዝ የበለጠ ስኪታማ ያደርግ ያደርግሻል ነገሮች ሕይወትሽን ያቀሏል። በቃ ስራሽ ቀላል እንዲሆን ያደርገዋል። አሁን ላይ ያለውን እስኪ ያለህበትን የሙያ ደረጃ ግለጽልን። እስኪ ስጀምር እንዳልኩሽ ከመማር ነው። ቤት ላይ የራስሽን ስራዎች ትሰራለሽ፣ የራስሽን ኤክስፐሪመንት ትሰራለሽ። አርት በተፈጥሮዋ ነጻ ነች፣ ነጻነት አለሽ። ሶ ቤት ላይ ነጻ በነጻነት የምትፈልጊውን ነገር በቀለም በእርሳስም ስራዎች ይሰራሉ። ከዛ ውጭ ግን ትልልቅ ባለሙያዎች ስራዎች ሲኖሯቸው ረዳቶኛ ነው የምሰራ የነበረው። ረዳቶኛ ብዙ ስራዎችን እንሰራለው የሸራ የካንቫስ ስራዎች ሲኖሩ ካንቫስ ከመወጠር ጀምሮ ባክግራውንድ ነጭ ቀለም ከመቀባት ጀምሮ ከነሱ ከባለሙያዎቹ ነው የተማርኩትና እነሱን እያደረግኩ እያዳበርኩት ከመጣው በኋላ ፕሮጀክቶች ወይም ስራዎች ሲኖሩ ደግሞ ረዳት እየሆንኩ መስራት ጀመርኩ ማለት ነው። አሁን ላይ በተለይ እንደዚህ የንግድ ተቋማት አገልግሎት ሰጭ ተቋማት እነዚህ ካፌዎች፣ ሬስቶራንቶች እነሱ እነሱ ላይ ስሌም እሸጣለሁ። እንደገና ደግሞ ሙራል አርት የሚባለው ነው ወይም ደግሞ የግድግዳ ላይ ስዕል ዋል አርት። እሱንም ደግሞ የሚያስፈልጋቸው ቦታዎች ትምህርት ቤቶች፣ አሁን የህጻናት ማቆያ ቦታዎች፣ ትምህርት ቤቶች፣ የጌም ዞኖች፣ አሁን ከተማችን ላይ እየተስፋፉ ያሉ የጌም ዞኖች አሉ፣ ቡና ቤቶች። አሁን ላይ ቀደም ሲል ከነበረው አይነት አይደለም፣ ቡና ቤቶች አፕግሬድ እያደረጉ ነው። እያየሽ ከሆነ በጥሩ ሁኔታ ነው የሚሰሩት እና ትንሾቹም ቢሆኑ በተወሰነ መልኩ ሰውም እየተረዳ ነው ኢንተረሩን አሪፍ አድርጎ ሲሰራ ከስተመር አትራክት እንደሚያደርግለት ስለሚያስብ እነሱ እነሱ ላይ ፕሮጀክቶችን ራሴ እያያዝኩ ወይም ስራዎችን ራሴ እያያዝኩ እየሰራው ነው። ሰውም አምኖ ባሉኝ ስራዎች እያመነብኝ ትንንሽ ስራዎችን እየሰራው ነው። እንግዲህ የጥበብ ስራዎችን፣ ሙያዎችን ስናነሳ የተለያዩ ዘርፎች አሉና። አብርሃም ደግሞ ሰአሊ ነው። የተለያዩ የጥበብ ስራዎችን ትሰራለህ ና ከየትኛው ነው የምትመደብ? ስዕል ደስ የሚለው ይሄ ፍሮም ደ ስክራች ከዜሮ እስከ መጨረሻው ድረስ ሙሉ ኃላፊነቱ የአንቺ ነው ወይም የሰአሊው ነው። አሁን ፕሮ ሰዓት ትልልቅ ሰአሊዎች ምናልባት የስዕል መሳሪያዎቻቸውን ራሳቸው ወይም ሌላ ባለሙያ ሊሰራላቸው ይችላል። ነገር ግን የስዕል ማቴሪያሉን ከማዘጋጀት ጀምሮ እስኪያልቅ ድረስ ያለውን ፕሮሰስ ሰአሊው ራሱ ነው ስራው የሚሰራው። ከዛ ውጭ ግን ስዕል ውስጥ የተለያዩ ቴክኒኮች አሉ። ያሳሳል ቴክኒኮች ቴክኒኮቹን ከሆነ እየጠየቅሽኝ ያለው ለምሳሌ ብዙ አይነት ቴክኒኮች አሉ። እኔ የቀለም ስዕል ሰዓሊ ነኝ። ሪያሊስቲክ የሚባሉት ላይ ማለት ነው። በአብስትራክት ነገሮች ላይ አልሰራም፣ ሪያሊስቲክ ነገሮች ላይ ሰራለው። አሁን ላይ ደግሞ በደንብ እያመዘንኩ ያለው ሙራል አርት የሚባለው ወይም ደግሞ ወል አርት ያ ከብዙም ተቀባይነቱ ቀስ እያለ የሚመጣ ነገር ሆኖ የግድግዳ ላይ ስዕሎች ማለት ነው። እነሱ እነሱ ላይ በጣም ብዙ ሰፋፊ ስራዎችን እየሰራው ነው። አሁን ላይ የባህል ቦታዎች፣ የባህል ቤቶች እንዳልኩሽም ትምህርት ቤቶች ላይም ብዙ ጊዜ እንዛ ሰራለው እነሱ እነሱ ላይ ስራ ሰራለሁ። ምንድን ነው ተጽዕኖ ያሳደረብህ ወደ ዚኛው እንድታደላ? ለምሳሌ ይህ ወላርት ላይ ትኩረት አደርጋለሁ ብለሃል እና ሪያሊስቲክ የሚለው ላይም ትኩረት እንደምታደርግ ገልጸህልኛል። ምንድን ነው የሚጠይቀው? ምን አይነት ዝንባሌ ነው የሚጠይቀው? አዎ፣ ዝንባሌ ወይም ችሎታ ሳይሆን ፍላጎት እንትን ነው፣ መውደድ አላር። ሙያው ላይ ስትሆኝ ለምሳሌ ፖርትሬት፣ የትኛውም አይነት ስራ ሲመጣ ስራው ይሰራል። ነገር ግን ሞር የምታመዝኝበት አለ ስትሰሪው የምትወጂው ነገር ላይ ደስተኛ ሆነሽ ስትሰሪው፣ ከዛ ውጭም ደግሞ ሳትስፋክሽኑም ደግሞ አለ። ወይም ደግሞ እርካታ ሰርተሽ ከጨረስሽ በኋላ የሚሰማሽ ስሜት አለ። እሱ እሱ ደስ ይላል። ይሄኛው ትንሽ ጉልበት ስራ አለው፣ መውጣት መውረድ አለ። አሁን ወል አርት ወይም የግድግዳ ስዕል ስትሰሪ መውጣት መውረድ አለ፣ መሰላል ላይ መውጣት አለ ምናምን። ትንሽ አስቸጋሪ ነው፣ ግን ደስ ይላል። ለእኔ አሁን ስቱዲዮ ቁጭ ብሎ ካንቫስ ላይ ከመስራት ይልቅ ግድግዳ ላይ መስራት ለኔ ደስ ይለኛል። ፊዚካል ይሄ አካላዊ እንቅስቃሴ ሆኖ ምናምን ለኔ ደስ ይለኛል፣ እወደዋለሁ። እሱ ነው ወደዛ እንድጠጋ ፓሽኔት እንደሆነም ያደረገኝ። ስቱዲዮ ቁጭ ብሎ መስራትም ይጠላ የለም ኦፍ ኮርስ፣ ግን ይሄኛው ደግሞ የፍላጎት ጉዳይ ነው። ስትሰሪው ተመችቶሽ የምትሰሪው አይነት መሆኑ ነው ለየትም ያደረገው። ስራዎችን ሰራሃውን ምን ያን ስራዎችን ገበያ ላይ አውለሃል የሚለውን እስኪ አጋራ ነው። መስራት ባለብኝ ልክ ሰርቻለሁ ብዬ አላሰብም፣ እውነት ለመናገር ያው አንድ ሰዓሊ ስዕል እየሰራው ነው ካለ ወደ ህዝብ ማድረስም አለብሽ። ኤግዚቢሽኖችን መካፈል አለብኝ፣ ጋላሪዎች ላይም የስዕል ስራዎች ማቅረብ አለብኝ ወይም ማስቀመጥ አለብኝ። በኮሚሽን ደረጃ ግን በተለየ ስጦታ የስዕል ስራዎች እነሱ ላይ በጣም ሰራ አለው። ሰዎች ትዕዛዝ ያዝዙኛል እነሱን እየሰራው እሰጣቸዋለሁ፣ ማለት ነው ያው ፐብሊሽ የማይሆኑበት ወይም እንትን የማይሉበት ያው የፐርሰናል ጉዳዮች ስለሚሆኑ እነሱ እንትን አይሉም እንጂ በተለይ ስጦታዎች ላይ በብዛት አዘወትራለሁ። ከዛ ውጭ እንዳልኩ የኮሚሽን ስራዎች ሲኖሩብኝ የትምህርት ቤቶች፣ የቡና ወይም ሬስቶራንቶች፣ ካፌዎች፣ እነሱ እነሱ ላይ ደግሞ ስዕሎቼን ይሰጣለሁ፣ ይሸጣለሁ ማለት ነው። ምናልባት የራሴ የሆነ የስዕል ስቱዲዮ ወይም ደግሞ ጋላሪ አለመኖሩ በሙያህ ላይ ያሳደረው አሉታዊ ተጽዕኖ ሊኖር ይችላል ብዬ አስባለሁ። ና ምን አሳደረብን? ሰዎች ስዕል ያዘዙሽና፣ መጀመሪያ ማወቅ የሚፈልጉት የት እንደምትሰሪ፣ የት ነው አድራሻ ነው የሚሉሽ። መጣው መጎብኘትም ይፈልጋሉ። ሌሎች ስራዎችን በአካል መጣው ማየት ይፈልጋሉ። በዲጂታል ሚዲያ ወይም በሶሻል ሚዲያ ሼር ላደርጋቸው አፕሮች ሳያደርግ አይ በአካል መጠን ብናይ ደስ ይለናል ይላሉ። ይሄኛው ነገር ብዙ ሰዎች እንዲርቁ ያደርጋል። መጡ አይቶ ዳብሶት ይሄ እንትን ነው። ኮኔክሽን ይፈልጋል ስዕል እና እሱን ሰው ያን ይፈልጋል። ጋላሪ አለመኖሩ አንዳንድ ስራዎች ይቀራሉ። ሰዎች እንደዛ ብለውሽ አይ ስዕል መስሪያ ቦታ የለኝም ግን ምናም ስታያቸው በዛ ይቀራል ማለት ነው። እና እዚህ ላይ ምን እያሰብክ ነው? ምን አይነት እንቅስቃሴዎችን እያደረክ ነው? አሁን ላይ የምሰራቸውን ስራዎች በተቻለ መጠን አንድ ቦታ ላይ ጋላሪ ለማዘጋጀት የምኖርበት የምኖርበት አካባቢ የምኖርበት ምቹ የሆነ ቦታ ፈልጎ ጋላሪ ለማስተ ወይም ደግሞ የስዕል መስሪያ ስቱዲዮ የስዕል መስሪያ ስቱዲዮ ለማዘጋጀት እየጣርኩ ነው፣ እየሞከርኩ ነው። በቅርብ በቅርብ ጊዜ እሱ ይስተካከላል ብዬ አስባለሁ። አብርሽ፣ በጥበብ ዙሪያ መሆን የሚፈልገው ምንድን ነው? ከስዕሉ መውጣት አልችልም፣ አልወጣም ነገር ግን ኤግዚቢሽኖችን ማዘጋጀት የአንድ ሰዓሊ አንድ እንደ ኳሊፊኬሽንም ብቻ ሳይሆን እንደ ምኞትም ነው። እሱን ማሳካት እፈልጋለሁ። የራሴ የሆነ ትልቅ ጋላሪ እንዲኖረኝ ይፈልጋለሁ። የእኔ ስራዎች ብቻ የሚቀመጡበት ሳይሆን የሌሎች ሰዓሊዎች የስዕል ስራዎች የሚቀመጡበት፣ ብዙ ተመልካች ደግሞ እየመጣ የሚያይበት ሰፊ የስዕል ጋላሪ እንዲኖረኝ ይፈልጋለሁ። ከዛ ውጭ የራሴ ደግሞ ሰፊ ስቱዲዮ ማለት አሁን በየትኛውም የሙያ መስክ ውስጥ ያለ ሰው ጥሩ የስራ ቦታ ሲኖረው ለፈጠራ የሚዘጋጃል፣ የስራ ሞራሉም ይመጣልና በጣም ሰፊና ዘመናዊ ስቱዲዮ እንዲኖረኝ ይፈልጋለሁ። ያው እሱን ለማምጣት ደግሞ ስራ መስራት ይጠበቅብኛል። እሱ የመጨረሻ ግቤ ብዬ ማስበው በተለያየ አሁን የተለያዩ የኪነ ጥበብ ስራዎች እንሰራለሁ በእነሱ ሰርቼ ማረፌ ብዬ ማስበው ስዕል ነው። በየትኛውም ድካም ውስጥ ዘና የምትይበት ረፍት የሚሰጥ ራሱ ድካም ያለው ስራ ቢሆንም ነገር ግን ከብዙ ነገሮች የሚፈውስ አይነት ስራ ነው። ማለት የአእምሮ እርካታ አለውና እሱ ላይ ረጅም ጊዜ ማሳልፍበት ሰፊ ስቱዲዮ ኖሮኝ ቨርጂና ዘመን እየሰራው ምኖርበትን ነገር እመኛለሁ። እኞቴ ይሳካ ብለናል። ካያይዙ ደግሞ የሚታወቅ ነገር ነው። ያው ታሳካዋለህ ብለን ተስፋ እናደርጋለን ማለት ነው። ስለነበረን ጊዜ ስለሰጠህን ውብ ጊዜ እጅግ በጣም ነው ማመሰግን። እንግዲህ በቶና መሰናዷችን ስም ማለት ነው ብርቱ ወጣት ሰዓሊ ነህና እንግዲህ ቀሪ ዘመንህ ያሰብከው የሚሳካበት ጊዜ እንዲሆን እመኛለሁ። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የቶና መሰናዷችን እንዲ ያማረ የተዋበ ጊዜ ሰጠን ሰዓሊ አብርሃም ነጋሽ ጋር ነው ቆይታ ያደረግን ማለት ነው ሳምንት በሌላ የቶና መሰናዶ እንገናኛለን። እስከ ሳምንት ቸር እንሰንብት፣ አመሰግናለሁ። እሺ መልካም ጊዜ ይሆንልህ።